በቃ አክብር ነዋል የምትጠውቅ አክብር አውረኝ ተቀመጥና በስነ ስርዓት አውረኝ ፍሪማንታ እንኳን ለምን አትረዳ እኮ በቃ የምታወቅ ለአውራክ ነው አይደል ተቀመጥና አውረኝ በጣም ምንም እኮ የተለየ ነገር እያወራኸኝ አይደለም በቃ ያወራነውን ነው ደግመህ እያወራኸኝ ያለው እንዴ ሽን የምላርገው እዚህ መል እንዴ ኔ ልበድላችሁ እንዴ ወይኔ በእግዚአብሔር የራሴን ጊዜ ወስጄ ከራሴ ጋር መሆን እፈልጋለሁ ተወኝ ትፈልጋለህ ሰላም ሰላም፣ ውድ ና የተከበራችሁ ኛ ፋሚሊዎች ውድ ቤተሰቦች እንዴት ናችሁ? ሆን አለው እግዚአብሔር ይመስገን። እናንተን በያላችሁበት ቸር ቆዩልኝ። እንግዲህ ቤተሰቦች፣ ዛሬ ወደ እናንተ ተመልሼላችሁ መጥቻለሁ። ያው ትላንትና አንዳንድ ነገሮች ተፈጥረዋል። ካቢላ ጋር አለመስማማት ተፈጥሯል። ለማውራት ሞክር የነበረ እሱንም እውነታውን ይነግረኛል ወይም ደግሞ የነበረውን የዛ የነበረውን ሁኔታ ያሳወቀኛሉ ብዬ ነበር እና አላሳወቀኝም እሱም ነገሮችን ለመሸፋፈን ነበር የሞከረው። ከሱ ጋር ደግሞ መጨቃጨቅም ሆነ ሌላ ነገር ውስጥ መግባት ስላልፈለግኩ በሰዓቱ እንደጠራው በክብር ሄድ ነው ያልኩት። እሱም በክብር ሄዷል። እና ከሱ ጋር ደግሞ ከምንልስ መመላለስም ሆነ ምንም ሆነ ማድረግ የለብኝ። ምክንያቱም ባለቤት እሱ አይደለም። ባለቤቱ ሩታና አብርሃም ስለሆኑ ከሁለቱ ጋር ነው ምንም ነገር ውስጥ መግባትም ካለብኝ እንጂ ከሌላ ወገን ጋር አይደለም እና ትናንትና የተፈጠረው ነገር ያንን የሚመስል ነበርና፣ አንዳንድ ነገሮችም አውርቼ ነበር። ሩታ ያደረገችው ነገር ትክክል አይደለም። እንደዚህ አይነት ነገር የሚጸጽታት ነገር በቃ ማድረግ አልነበረባትም ብዬ ተናግሬ አሉና፣ አንዳንድ ሰዎች ትክክል ናቸው ያላችሁ ሰዎች አላችሁ፣ አንዳንድ ሰዎች ደግሞ እኔንም ያልደገፋችሁ ሰዎች አላችሁ። ያው እኔ በሰዓት ያወራሁት እዛች ጋር አንድ እንደነበረ ወይም ደግሞ ቦታው ላይ እንዳለ ሰው እንደሚመለከተኝ ሰው ነው ያወራሁት። ምክንያቱም ጥፊ ምንም ለውጥ ያመጣ ነገርን ያባብሳል እንጂ ለውጥ አያመጣም፣ ጥፊ በአጠቃላይ ማለት ነው። እዛ ቦታ ላይ ተናዳም ሊሆን ይችላል፣ ብዙ ነገርም ስሜታዊ ይሆናል ሊሆን ይችላል፣ ግን ነገርን ያባብሰዋል እንጂ ነገርን አያረጋግም። አንደኛ ነገር ማለት ነው እና ያወራሁት ነገር ትክክል ነኝ ብዬ ነው ማስበው፣ እንደራሴ ራሴ ያስባለ፣ እንደራሴ ያረዳል። ትክክል ነኝ ብዬ ነው ማስበው በቃ የኔ አስተሳሰብ ማን ነውና በሰዓቱ ያደረገችው ነገር አሁንም ቢሆን ሩታ ትክክል አይደለም ያደረገችው አሁንም ቢሆን ማን ነው አንዳንድ ሰዎች ያልተዋጠላችሁ ሰዎች ካላችሁ ሩታ ያደረገችው በሰዓቱ የዛን ሰዓት ያደረገችው ትክክል አይደለም በቃ ይሄንን እመኑ እና ትክክል ስላልነበረ እኔ ደግሞ ደሞ የተሰማኝ እንትን ስሜት ነው በሰዓቱ ያወራሁት አቤላንም ጠርቼው ነበር እንዳልኳችሁ ማይሆን ማይሆን ነገሮች ተፈጠሩ ከዛም በኋላ ደግሞ ያው ማታ አካባቢ ወደ ቤት ስገባ ቪዲዮ አይቼ ነበርና፣ የተለቀቀ ቪዲዮ ነበረ። ሩታና ነፂ ተገናኝተዋል። እኔ እንጃ ምን ማድረግ ማረግ እንዳለብኝ አላቅም። ምክንያቱም ሩታ አሁንም አልተረጋጋች፣ በቃ አልተረጋጋችም። ነገሮች ወደ ሌላ በኩል እየሄዱ ነው እና ነገሩን መፍታት አልቻሉም ተደማምጠው ተነጋግረው የሆነ ነገር በቃ ነገሩን መፍታት አልሰሩምና ነገሩ ይበልጥ እያባባሱት ነው። ነጻነትና ሩታ በቃ በጣም እንካምልልስ የተመላለሱ ነበር። በቃ እንዲ እንዲ ምን ነገር ቪዲዮ እንዳየሁት ከሆነ ያለ መግባባት ችግር ተፈጥሮ ነበርና ያ ሁሉ ነገር ደግሞ በቃ እንደዛ እንዲፈጠር የሚያደረገው በሰዓቱ አብርሃም ነው። ስለ አገናኛቸው ነው፣ ሁለቱን አገናኛቸው ማየን ነገር ተፈጠረ እና አብርሃም በቃ አንደኛው መጨረስ ይችል ነበር። በቃ አንዴ አገኛት ካገኛት በኋላ ወደ ሀገር ሽጂ ምናምን ብሎ መጨረስ ይችል ነበር። ከሩታ ጋርም ሆነ ከማንም ሰው ጋር ማገናኘትም አልነበረበትም ነበርበትም አብርሃም እና ትናንትና ደግሞ ሩታም እያደረገችው የነበረው ነገር በቃ ባጠቃላይ፣ ባኑ ሁላቸውም ጥፋተኞች ናቸው። ባጠቃላይ እዛች የነበሩ ትናንትና ሶስቱም ጥፋተኞች ናቸው። ይሄ ግልጽ ነው። እና ውድ ፋሚሊዎች ዛሬ ለአንድ ነገር ነው የመጣሁላችሁ። ማንንም ጭቅጭቅ ወይም ደግሞ ዛሬ ማንንም እንትልል አይደለም የመጣሁት ያው አንዳንዴ፣ ምን አላ መሰላችሁ ሁሌ ጭቅጭቅ ወይም ደግሞ የነ ገደብ ያጣ ጭቅጭቅ ለሰው ልጅ ያስጠላል፣ ለሚያየንም ሰው፣ ለኦዲንስም ለእኛም፣ ለህይወታችንም፣ ለነገም፣ ሁሌ ጭቅጭቅ ሲሆን ያስጠላል። እና አንዳንዴ እንደ ትልልቅ ሰው ወይም ደግሞ እንደ ተማረ ሰው ማሰብ አለብን መገናዘብ አለብን። ልጅነት አብቅቷል። ሁላችንም ልጆች አይደለንም፣ ራሳችን እንችለን ከራሳችን አልፎ ሌላ ሰው ብዙ ነገር ብቻ አለ። እና አንዳንዴ እንደ ልጅ ማሰብ ጥሩ አይደለም። በቃ ነገሮችን ሁሉ እንደ ተማረና እንደ ትልቅ ሰው ማሰብ ነው አሪፍ ብዬ ማስበው እና እኔ ሁሌም ቢሆን እንደዛ ነው፣ አንደርስታንድ ማድረገው ሁሌ ጭቅጭቅ የሰው ልጅ ያስጠላልና፣ ቤተሰቦች ዛሬ ለአንድ ነገር የመጣውላችሁ እሱም አብርሽ ደው ብዬ ልታለው ና ብዬ አለው። ያው ሩታና አብርሽ ነበር ማግኘት የፈለግኩት፣ ግን በዚህ ሰዓት ሩታ ማግኘት ማለት ከባድ ስለሆነ አብርሽን ብቻ ነው ለማውራክ ነገር አለ ፈልጋለሁ ብዬ ያለው በቱታ ነገር እና ይመጣል። ምን መሰላችሁ ቤተሰቦች፣ ያው አንዳንዴ ቅድም እንዳልኳችሁ ለውጥ የሌለው ጨቀጨቆ ወይም ደግሞ ለውጥ የሌለው ኑሮ ለሰው ልጅ አሰልቺ ነው፣ ያሰለቻል። አደለም ለሚያየ ሰው ለሚኖረውም ሰው ያሰለቻል፣ እና አድካሚ ነው። እና ውድ ፋሚሊዎች፣ እንደኔ ሀሳብ እና እንደኔ አረዳድ፣ ዛሬ እንደ ሀሳብ የሆነ ነገር ላቀርብለት ነው ለአብርሽ፣ እንደ ወንድም የተሰማኝን ስሜት ይሻላል ብዬ በአሁን ሰዓት ያሰብኩት ነገር ላቀርብለት ነው እና ምን ምስላችሁ ቤተሰቦች እሱም ትንሽ ከከተማ ወጥተው መዝናናትም ካለባቸው ሁለታቸው ብቻ ተዝናንተው፣ ወይም ደግሞ ለትንሽ ጊዜ ከአዲስ አበባ ወጥተው መኖር የሚችሉበት አቅም ላይ መሆን አለበት። እና አሁን ላይ ወደ ፋሚሊዎች እንግዲህ እንዳልኳችሁ ከከተማ ወጥተው በቃ መኖር አለባቸው። ለትንሽ ሰዓት፣ ለትንሽ ጊዜ ከከተማ ወጥተው መኖር አለባቸው። የግድ ማለት ነው። የግድ ከከተማ ወጥተው ግዴታ መኖር አለባቸው። ምክንያቱም እዚህ ብዙ ሰው ያገኛቸዋል። ብዙ ሰው የብዙ ሰው ሀሳብ ነው የሚሰሙት። እንደዚህ አታድርጊ፣ እንደዚህ አድርግ፣ እንደዚህ አታድርጊ ምናምን እና ያ ሁሉ ከሚሆን ደግሞ ራሳቸው ብቻ ሩታና አብርሽ ብቻ ሆነው ለትንሽ ጊዜ ከከተማ ወጥተው መዝናናትም ካለባቸው በቃ መዝናናት፣ ሁለት ብቻ ብቻ መኖርም ካለባቸው ለትንሽ ጊዜ ነው፣ ነገሮችን እስከሚረጋጉ፣ ለአንድ ወር፣ ለሁለት ወር፣ ለሶስት ወር ከቪዲዮም ራቅ ብለው ቪዲዮም ሳይሰሩ ምናምን ነገር ትንሽ ከከተማ ወጥተው ራሳቸውን አፕዴት አድርገው ራሳቸውን እንትን ብለው ከራሳቸው ጋር ከመንፈሳቸው ጋር ተነጋግረው ቢመጡ ባይነኝና እኔ የተሰማኝ ስሜት አሁን ላይ እንደዚህ ነው። እንደዚህ ቢያደርጉ ባይ ነኝ። ምክንያቱም ቅድም እንዳልኳችሁ ጭቅጭቅም ሆነ ምንም ሆነ ነገርን አያስተካክልም። ግን ሁለቱ ብቻ ከሆኑ ሆነ ቦታ ራቅ ብለው ሄደው ማድረግ ያለባቸው ነገር ሁለቱ ብቻ አድርገው ቢመጡ ባይ ነኝ እንጂ እዚህ መጨቃጨቅም ሆነ ነጻነት ማግኘት ሆነ ከሌላ ሰው ጋር ምን ከምልልስም ሆነ ከማናችንም ጋር አያስፈልግም። እና ይህንን ሀሳብ ላቀርብለት ነው ዛሬ ወደ እናንተም አብርሽንም የጠራሁት ማለት ነው። እንግዲህ ፋሚሊዎች እሺ ቢለኝ ደስ ይለኛል። ለማሳመን እሞክራለሁ። ምክንያቱም በቃ ግዴታ መሄድ አለባቸው። እዚህ ያለው ሁኔታ አሁን ላይ ደስ አይልም፣ ጥሩ አይደለም። በቃ እየተደረገ ያለው ነገር እየተሰማም ያለው ነገር ደስ አይልም። በቃ አንድ እንደ እራቅ ብለው ማንም ለማንም ሳይነግሩ የሄዱበትን ቦታ ለማንም ሳይነግሩ ራቅ ብለው ለትንሽ ለራሳቸው ጊዜ ሰጥተው ሁለቱ ብቻ ጊዜ ሰጥተው ቢነጋገሩና ጥሩ ጊዜ ቢያሳልፉ ደስ ይለኛል ሁለቱ ብቻ እኔም ሳልሄድ ማንም አጠገባቸው ያለው ሰው ማንም ሰው ሳይሄድ ሁለቱ ብቻ አብረው ተነጋግረው ጊዜ የሚያሳልፉበት አሪፍ ጊዜ ሆነ የሚያሳልፉበት ቦታ መሄድ አለባቸው ብዬ ያሰብኩት እንደራሴ ራስ አረዳድና እንደ ወንድምነቴ መጠን ያሰብኩት ይህንን ነው እና ወደ ፋሚሊዎች እንግዲህ በእኔ ሐሳብ የምትስማሙ ሰዎች ትኖራላችሁ ብዬ አስባለሁ። ከዚህ የተሻለ ሐሳብ አልመጣ ስላለኝ ወይም ደግሞ ከዚህ የተሻለ ሌላ ነገር አልመጣ ስላለኝ ነው እና ይሄ ነው አሁን ላይ አስቤ አይምሮዬ ላይ እየተመላለስ ያለው። ከማታ ጀምሮ ቪዲዮ እያየሁ ነበር እና የሆኑ ልግባቡ አልቻሉም፣ ሩታና ነፂ ልግባቡ አልቻሉም፣ አብርሃምና ሩታ ልግባባው አልቻሉም እና በጣም ከምላችሁ በላይ ያስጠላል። እኔ ራሱ ቪዲዮ ሳየው አስጠላኝ፣ በቃ ለማየት ጨርሼ ለማየት አስጠላኝ እና ይሄ ሁሉ ደሞ ደግሞ ከሚሆን የሚወዳቸውን የሚያከብሯቸውን ኦዲየንሶች ነው በእነሱ የመጣን ከሚሉ ከሚቀየሙ ወጣ ብለው ለአንድ ወር በቃ ከቪዲዮም ዓለም ወጥተው፣ ይሄ ከአንዳንድ ነባራዊ ሁኔታዎች ወጥተው ከዚህ በቃ አለ አይደል ወጥተው። ምክንያቱም እነሱ ባለተዳሮች ናቸው። ዛሬን አይደለም ነገ ነው የሚኖሩት። ምክንያቱም ብዙ ሀሳብ አለ፣ ገና ብዙ ነገሮች አሉ። ባለተዳሪ የሆናችሁ ሰዎች ይሄ ነገር ይገባቸዋል ብዬ ተስፋ አደርጋለሁ። እና አንድ ወር ምናምን ቆይተው ራሳቸውን አድሰው በአዲስ መንፈስና በአዲስ ነገር ቢመለሱ ብዬ ተስፋ አደርጋለሁ። እንደኔ ያሰቡ እና ውድ ፋሚሊዎች እንግዲህ ቅድም እንዳልኳቸው አብረሽ ደውዬለት ያለው ይመጣል፣ እሱም ቆየ መሰለኝ እና ብቻ ፈጣሪ አምላክ ደግሞ እሱ ያስተካክ ነው። ዋናው ነገር ፈጣሪ ነው። በሕይወታችን በሁሉም ነገራችን ጣልቃ መግባት ያለበት ፈጣሪ ነው እና ጣልቃ ደግሞ ፈጣሪ ከገባ ለእሱ ሚሳነው ነገር የለምና ሁሉም ነገር ያስተካክላል። ሁሉም ቻይ አምላክ ስለሆነ ሁሉም ነገራችን ያስተካክልናልና፣ በጣም ነው ግን የከፋኝ፣ በጣም ነው የደበረኝ፣ ከመላችሁ በላይ በጣም ደብሮኛል፣ በጣም ከፍቶኛል። በተደረገው ነገር አንዳንድ ሰዎች እኔን በሰደባችሁኝ ነገር ትንሽ አስደብራችሁኛል። እና ለማንኛውም ሁሉም ነገር ዛሬ መቋጨት እፈልጋለሁ። እኔ የሚሰማኝ ከሆነ እንደወንድም የሚያከብረኝ ከሆነ ለእኔ ሪስፔክት የሚሰጠኝ ከሆነ

አንዳንድ ብቻ አልጋም አሁን ስለሱ ችግር አለው። ቤት ገብተን እናውራ እንጂ ኤፍሬም፣ ምን ነገር አለ? ምንም ፈጠረ ነገር የለም። ብቻ ቤት ኤፍሬም ቶሎ በል። እኔ አሁን ማለት ነው ጠርታኝ የመጣሁት ሌላ ቦታ ልሂድ ነበረ። አንዳንድ ሌላ የማስተካክለው ጉዳይ አለና ስል ነው ያወራኸው። በጣም ፈልጌ ያለሁኝ ምናምን ምናምን ነገር ስላልከኝ ያገኘሁህ ማለት ነው። አሁን ስለ ሩታ ምናምን አጠይቀኝ፣ እኔ እንድጠይቀኝ የፈለግከውን ነገር መጀመሪያ ልታወራኝ የነበርክበትን ሀሳብ አወራኝና እንሂድ። ሌላ ሰው ይጠብቀኛል

ትናንትና አብይን ለማግኘት ሞክሬ ነበር። ምናልባት እኔ የለቀኩት ቪዲዮ ካየው አብይንን ለማግኘትና ለማብራት ለማውራት ሞክሬ ነበር። ከሱ ጋም አልተሳማንም እና ማውራት አልቻለም። እና ዛሬ አንተን ማግኘት የፈለጉት አንድ ነገር ነው። ምክንያቱም ማታ የተለቀቀው ቪዲዮ እያየው ነበር። አንተም ነጽና ሩ ተናገናኝታያቸዋል አንተ በጥሩነት አስበው ቢሆን ይችላል ያገናኛቸው እንዲሁም እዛች የተፈጠረው ነገር ምንም ጥሩ ነገር አልተፈጠረም። በጣም እንከመለስ እየተመላለሱ ነበር፣ ሁለቱም ማለት ነው። አንተ ልብ ብለህ ካላየ ነው እንጂ እኔ ቪዲዮውን ሙሉ እያየው ነበርና፣ ለሚያየው ሰው ራሱ ያስጠላል። በጣም መልልሳቸው ያስጠላል፣ ደስ አይልም። እና ይህ ሁሉ ደግሞ እየሆነ ያለው ነገር አንድ ነገር ነው። ምክንያቱም ነፂ፣ መጣች አዲስ አበባ ነገር የሚቀል መስሎ ነበር ሩታ ማገኛታሉ ብላ ነበር። ከዛ በፊት ሳመጣ በፊት ተገናኙ፣ ግን ተገናኝተው ኖርማል ወሬ ሊያወሩ አልቻሉም። ሁለቱም የሚያወሩት ነገር ሁለቱም ያስጠላል። በአጠቃላይ ሩታላ ሁለቱም ብሶታቸው ነው እንጂ እያወሩ ያሉት ነገሩን ለመቋጨት ወይም ነገሩን ለመፍታት አልነበረም እያወሩ የነበሩት እና ዛሬ አሁን የመጣት እንደ ወንድም እንደ አንድ እንደ ወንድም የኔ ሀሳብ የምትሰማኝ ከሆነ አንድ ሀሳብ ነው። ማታ በጣም እያሰብኩ ነበር። በጣም እየተጨነኩኝ ነበርና እንደዚህ ቢያደርጉ ጥሩ ነው ብዬ ያሰብኩት ሀሳብ አለ። እሱን ሀሳብ ነግር አለው በግድ ማንኛውም ሰው በግድ እንደዚህ ያደረግ ብዬ አልቻልም። ወደ ሀሳቡ ልገባለህ ነው። ሀሳቡ መሰለህ አዲስ አበባ ስትኖሩ፣ አንደኛ ቤታዎች ሁሉም ሲያቋል አሁን ላይ ከብዙ ሰው ጋር ትገናኛላችሁ። አንተም ከሌላ ሰው ጋር ትገናኛለህ። ሩታም እንደዚያው ምናምን ምናምን ነገርና የብዙ ሰው ሀሳብ ትሰማላችሁ። የብዙ ሰው ሀሳብ ደግሞ ስትሰሙ አይምሯችሁ ይበጠበጣል። እኔ ምነግርክ ነገር አለ፣ ሌላ ሰው የሚነግርክ ነገር አለ። እና ሁላችንም የምናግረው ነገር ደግሞ የተለያየ ሀሳብ ነው ለእናንተ ምንሰጣችሁ። ያ ሲሆን ደግሞ የእናንተ አይምሮ ደግሞ ይበጠበጣል። እና ዛሬ አንድ ነገር አስቤ ነው የመጣሁት ወደ አንተ ሀሳቤ ምንድወታ ጋለ ትንሽ ለትንሽ ጊዜ ለአንድ ወርም ሆነ ለሁለት ወርም ከሶሻል ሚዲያም ጠፍታችሁ ሁለታችሁ ብቻ ትሪት የምታደርጉበት ቦታ ወይም እየተዝናናችሁ ሊሆን ይችላል፣ ወይም ደግሞ ኑሩ። ለአንድ ወር ለሁለት ወር ከአዲስ አበባ ወጥታችሁ እንድትኖሩ ነው የምፈልገው። በቃ ሁሉም ነገር ረስታችሁት፣ የተፈጠረው ነገር ረስታችሁት፣ ሁሉም ነገር እየተካሄደ የነበረው ነገር ሁሉም ነገር ለቃችሁት፣ ሁለታችሁ ብቻ ሌላ ሀገር ሄዳችሁ ጥሩ ጊዜ ያሳልፋችሁ፣ አይምሯችሁን ትሪት አደርጋችሁ በቃ ኖርማል ሆነዛችሁ እንድትመለሱ ነው ምፈልገው። እኔ የሰማኝ ከሆነ እኮ ምን ይመችጠላሁኝ እኮ ሰላም ይቀር ማለት ነው። መጀመሪያ መግባባት ወይንም ሰላም መፍጠር ይቀር ማለት ነው። እኔ ከሷ ጋር አሁን ሰላም አይደለሁኝ፣ ገባክ። ከኔ ልታወራኝ ፈቃደኛ አይደለች። በቃ ምን ጭንቅ፣ ምን ጭንቅ ነው የምትለብኝ። ከዛም ባለፈ ደግሞ በቃ እኔ ምንም የምታሳየኝ ባህሪ አዳዲስ ናቸው ወደ እኔ። ስለዚህ እኔ አሁን መጀመሪያ የሚቀርመው እኮ ሰላም ነው። እቺ ልጅ መጀመሪያ ሰላም መሆን አለባት። ገባክ የሆነ ቦታ ሄደህ ለመዝናናት እኮ መጀመሪያ አእምሮም ሁሉ ነገርህ ነጻ ሲሆን ነው። እንዲ እዛ ደግሞ ሰው በሌለበት በኋላ ደግሞ እዛ ደግሞ ሌላ ብጥብጥ ይፈጠር፣ እናም ብጥብጥ ይፈጠራል። የሁለታችሁ ነው አልገባህን? በቃ የእሷን እንትን ምንም ሊገባህ አልቻለም። አሁንም ቢሆን ማለት ነው እኔ ማንም ሊረዳኝ አይችልም። በቃ እኔ እንዳውም እኔ ብቻዬን ነው የሆነ ቦታ ሄጄ አእምሮን አሳረፍ መምጣት ያለብኝ ብቻ ዝጋ ብቻ የሚባል ነገር የለም። አንደኛ ነገር ማለት ነው፣ ብቻ እሷም ብቻ የቤተሰቦች ጋ ልሂድ፣ አንተም ብቻ የሆነ ቦታ ልሂድ የሚባል ነገር የለም። በቃ ብቻ የሚባል ነገር የለም። ሲጀመርም የሰማ ይኖረ እኮ አሁን ለሁሉም ነገር ይፍሬም ልንገር አደለ አንተም ያልገባ ነገር አለ። መጀመሪያ የኔ ና ሷ ሰላም ይቀርማለ፣ ከዛም በኋላ ሁሉም ነገር ይደረስበታልእ አሁን እኮ ሰላም ማምጣት አልቻለች። እናንተ እኮ ሽ ምን ላርገን፣ ሰላም የሚሰጣችሁ ነገር ነው እየሰጠዎቸ ያለት ነገር ካለት ይዛ ነው እንድትሄድ ነው፣ ሌላ አገር እኔ ያለ እኔ፣ ከእናንተ ጋር ሄድም አልፈልግም። ማንም ሰውም እንዲከተላቸው አልፈልግም። ሁለታቸው ብቻ ነው እንድትሄዱ ፈልገው። ሰላም ሰላም አትበል። እኔ እኮ ሰላም የሚሰጥ ነገር ነው እየተናገርኩ ያለሁት። ሰላም የሚሰጠኝ ፈጣሪ ነው። በቃ እኔ ማንም ሰላም ሊሰጠኝ አይችልም። ገባክ? እኔ እዚህ ሆኜ ብዙ ነገር ለማስተካከል እየሞከርኩኝ ነው። አለ ግን ቢያንስ መጀመሪያ ነጤን አምጣለኝ አለች። አመጣሁላት። አምጥቼላት ሲሳገናኛቸው እዛ ሊባሉ ደረሱ። በሰላም አላወራቻት ገባክ መጀመሪያ አምጣት ያለችኝ እሷ ነች እንጂ ነፃነት አዲስ አበባ እንድትመጣ አልፈለኩኝ ነበረ ተረዳይ አሁን እንኳን ሂጂ እንኳን እያልኳት አሪደም ያለችኝ ነፃነት ለምን ያለችኝ ይመስላል እንደዛ እንዲህ ሁሉንም ነገር እኮ እስኪ እያገናዘብን ብንናገር ሞር የተሻለ ነው ስለዚህ ለሁሉም ነገር ሰላም ቀድሞ መምጣት አለበት ያ ደግሞ እንዲሆን ምንድን ነው አንደኛ ነፃነት ሚል አለባት በቃ እኔ በራሴ መንገድ ነን እንድትሄድ አደርጋታለሁኝ በምንም መንገድ ብዬ ማለት ነው ሸኳሁን ና ጽሜ ዳ አንተ ነገሮች የሚስተካከሉ ይመስላል። ሆ እንደዚህ ከሆነው በቃ እኔ ካልተስተካከለ ፍሬ አንድ ነገር ልንገርህ አይደል፣ እኔ አሁን ላይ ተስፋ ቆርጬ ያለኝ ገባ። እኔ ባለፈው በዛ እንትን እንዴት እንደሆንኩኝ እኔ ማውቀው ተረዳኝ። በጥፊ የተመታሁት ግን ዝም ብያት ነው ያንንም ያለፍኳት ማለት ነው። በጥፊ እሱ ጥፋት ነው እ በቃ ነገ ላይ ሊጸጸታት ይችላል። እሱ አሁን አንተ ስለተመታል ኖርማል ነው። ለፍቅር አይደለም ጥፊ ማለት ነው። ብዙ ነገር ትመታለህ። በዚህ ልክ እኔ ማንንም ታግሻ አላቅም። ገባህ። ኢቨን አንተ እንኳን እልህኛ ነው የምትባል እናደርግ ቤት ውስጥ ግን የሆነ ነገር ካልከኝ ምን እንደማደርግህ ታውቃለህ። ስለዚህ በቃ እኔ አሁን ላይ እንዳውም በጣም ትዕግስተኛ ሆኜ እሷን በጣም ታግሻት ነው ለዚህ የደረስ ነው ማለት ነው። አሊያም ብዙ ነገር ይፈጠር ነበረ። ስለዚህ በቃ ከተረዳችሁኝ አሁንም ቢሆን ሌላ ሀገር ምናምን ከመሄድ ይልቅ እሷን የሆነ ለማረጋጋት ሞክር። እኔ እኮ ከእሷ ጋር እየተግባባ አለ ምክንያቱም እያወራሁ እሷን ጠልቻት ወይም ደግሞ እሷ የሆን ነገር እየመሰረት ያለው ግን አንዳንዴ የሰው ልጅ ጥፋቱን ስትነግረው በሌላ ነገር የሚያስብ ከሆነ ልትግባባት አትችልም። ገብቶሀል። አቤላም ትናንትና እንደዛ ነው የሰው ልጅ አጥፍታ ያላልኩት ከዛ ዞሮ ዞሮ ወደ እኔ ያመጣሁት። ገብቶሀል። መግባባት ካልቻልኩ ደግሞ ከሁለቱም ጋር ማውራት አልፈልግም እንጂ ብግባባ ኑሮ ዛሬም ሁለታችሁም ነበር ጠርቻችሁ ማውራት ፈልገው አሁን እየሰማኝ ከሆነ እኔ የምትሰማኝ ከሆነ ወንድ በጣም እወድሀለሁ በጣም አከብርሀለሁ ልክ እንደ ታናሽ ሳይሆን እንደ ታላቅ አከብርሀለሁ ግን ደግሞ ከዚህ በኋላ በእንደዚህ አይነት ጉዳይ ማውራት እስካለብን ጥግ አውርቻት ምንም መግባብ አስላቃትን ትቻታለሁ የፈለገችውን ነገር ታድርግ መሄድም ከፈለገች ትሄድ ብያለኝ ስለዚህ ሁሉም ነገር ትችዋለኝ እኔ ገባ መሄድ ከፈለገች ትሄድ የትኛውም ቤተሰቧም ጋር የትኛውም ቦታ ሄድ ትችላለች በቃ እንደ በፊት እንደዚህ በልመና ምናምን ነገር እኔ መኖር አንፈልግም። በቃ ወይንም አእምሯ የተመለሰ ጊዜ ወይ የተስተካከለች ጊዜ መምጣት ትችላለች። ቤቷ ነው፣ በፈለገችበት ቀን ግ መታመጓት ትችላለች። ኤፍሬም እንደዛ ነው። እኔ ሲያወሩ እየሰማ ያለው ነገር ስላለ ነው። ገባህ? አቤል ደግሞ ከእሷ ጋር ሆኖ ያሸረግድላታል። እሷ ልክ እንደሆነች አድርጎ እያወራ ነው ያለው። ተረዳኝ። ስለዚህ እሷ የምትፈልገውን ነገር ታደርግ። በቃ ለህሊናው አንተዋተ እኮ አውራ አብርሽ ተረጋጋ። በመጀመሪያ ተረጋጋ። እኮ ተቀመጥ። እኔ እያወራሁ እንደ ንቀት ነው። አክብነአ የምትጠውቅ አክብር። አውረኝ። ተቀመጥና፣ በስነ ስርዓት አውረኝ። ኢፍሪ ማንተ እንኳን ነው። ተቀመጥና አውረኝ። ምንም እኮ የተለየ ነገር እያወራኸኝ አይደለም። በቃ ያወራነውን ነው። ልበድላችሁ እኩ አብራሚ ወደ ሰማኝ እኔ ትንሽ ደቃ ነው ማውራ ከሄዳለው። ተቀመጥና አውረኝ አይ ምትል ከሆነ እኔ የሚሄዳለሁ ተነስቼ። እኔ ለአንተ ጉዳይ እኮ ነው የመጣሁት፣ ለእኔ ለኤፍሬም ጉዳይ እኮ አይደል የመጣሁት። ስለዚያ በስነ ስራ ቁጭ ብላ ወረኝ ምታወረኝ ከሆነ አለበለዚእኔ ጉዳይ አንተ ጉዳይ የሚባል ነገር አለም። በእኔ ልታወራኝ የፈለግከው ነገር ገብቶኛል፣ ግን ደግሞ ምንም ላደርግ አልችልም። እኔ አሁኑ ርታን ከዚህ ሀገር ይዣት በወጣ ሌላም ቦታ ሆነን ብቻችን የሆነ ግጭት ውጭ ግጭት ውስጥ ከምንገባ መጀመሪያ ሰላም ይቀድማል። ገባኝ። እኔና እሷ መፍታት ያለብን ነገር መፍታት አለብን። እንደ እሷ ውስጧ ላይ ቂም ይዛ ውስጧ ላይ የሆነ ነገር ይዛ ብትሄድ ለእኔስ ጥሩ ነው? ጥሩ አይደለም። አለቀ። ስለዚህ መረዳት ከቻልክ ይሄንን ነው እኔ እያወራሁ ካለሁት። ኦኬ። ስለዚህ አሁን ሰላም የሚፈጥረው ነገር ምንም ነገር የለም ነው። ሰላም ለተመረጠ ነገር አእምሮዋ ሲመለስ ትመለስ። በቃ ልጅቷ እኔ እንደውም ተናድጄ ብዙ ነገር ነበር እያሰብኩ የነበረው ማለት ነው። የምሬን ነው። ኢቨን እዚህ ሁላ ለመቀመጥ እያሰብኩ አይደለም አሁን በዚህ ሰዓት ማለት ነው የራሴን ጊዜ መውሰድ እየፈለግኩኝ ያለው አንተ ምትሄድ ነው እሷ ምትሄድ ነው ጥሩ ነው ኤፍሬምሽ ምን ማድረግ አለብኝ ከዚህ በላይ ታዲያ ሰው ካላመነ አምጥቻት ልጅቷን አገናኝቻት እንኳን ይሄ ነው ብያት ትረድቻት ማመን ካቃታት እኔ ምን አድርጋታለሁ እንዴ ምን ላድርግላት ከዚህ በላይ አምጣት አለች ያመጣሁላት አይደለም? እንዴ ኢቨን የባሰ ነጭን መጉዳት ይሻላል፣ ወይስ በሰላም ነገሮችን አውርቶ መፍታት ይቻላል? እውነቱን እያወቀች እንኳን ትከራከራለች። ስለዚህ እልህ ምናምን ነገር ይዟታል። በየሰዓቱ ነው የምትነጫነጨው። ከባድ። እኔ ደግሞ ጭቅጭቅ ምናምን ነገር አይመቸኝም። በቃ እኔ ገና በልጅነት ሽበት ላብቅልላችሁ እ በቃ እኔ ተፋቱኝ፣ ከቻላችሁ ተፋቱኝ። እኔ በቃ የራሴን ጊዜ ወስጄ ከራሴ ጋር መሆን እፈልጋለሁ። ተውኝ። ኦኬ ትፈልጋለህ? አዎ ተፈጫ በሩን ዘግቷል ሂድ ከፈለክ እኔም ሄዳለብኝ ፋሚሊዎች እንግዲህ እያወሩ ያለው ነገር ሰምታቸዋል ከዚህ በላይ ምንም ማድረግ አልችልም እኔ ምክንያቱም ሰላም ነው ምንፈልገው ወይም ደግሞ እና እሷ ሰላም ነው ምንፈልገው አለ ግን የሚሰሩት ስራ ደግሞ ሰላም የለውም፣ ወይም ደግሞ ሰላም አይሰጥም። ሁለቱም የሚያደርጉት ነገር ሩታም አብራም የሚያደርጉት ነገር ሰላም አይሰጥም። እኔ ከዚህ በላይ ምን ማድረግ እንዳለብኝ አላውቅም። የተቻለኝን እየሞከርኩ ነው። ትላንትና ቃል ገብቼ ላችሁ ነበር የመጨረሻ አንድ ነገር አደርጋለሁ ብዬ ነበርና ያው ያሰብኩት ሀሳብ እንግዲህ ሰምታችኋል። ያለው ነገር እኔ የመሰለኝም ነገር ነበር ያወራሁት። ሀሳባቸው፣ ሁለቱም እሷም እንደፈለገች ነው፣ እሱም እንደፈለገ ነው። እንደዛ ናየት ደግሞ ትዳር የለም። እኔም እንደፈለግኩ፣ አንተም እንደፈለግክ የሚባል ትዳር የለም። እና ብቻ አላቅም ምን አይነት ነገር እንደተፈጠረ አሁን ላይ አላቅም። ብቻ ግራ ያጋባል። ስታወሯቸው እንደዚህ ነው ጊዜ የለንም የሆን ነገር የለንም በቃ ሩታ ደግሞ የሆን ነገር ስትባል ትጮዋለች ስሜታዊ ትሆናለች እዛች ጋር ማድረግ የሌለባት ነገር ታደርጋለች ይህ ነው ሁለቱም ጋር እየተካሄደ ያለው በስነስርዓት ማውራትም ሆነ መግባባት አልቻሉም አሁን ስራሱ ያው ንቀት ነው እንግዲህ ቤቱ ድረስ መጥቼ ለማውራት ሞክሬ ጥሎ የሚሄዱ ያው ንቀት ነው እንደ ንቀት ነው መቆጥረው እኔም እና ሩታም እያደረገችው ያለችው ነገር ሙሉ ለሙሉ ትክክል አይደለም። አሁን ላይ የሚሰሩት ስራ ምንም ደስ አይልም። የሚያደርጉትም ሆነ ድርጊታቸው ምንም ደስ አይልም። የሆነ የልጅ ነገር ነው። ልጅ ነገር ነው የሚመስሉት ሁለቱ። ውድ ፋሚሊዎች ቤች እንግዲህ፣ አብርሽን ለመረት ሞክሬ ነበር፣ እንዳሰብኩት አልሆነም። ሩታ ነው በዚህ ሰዓት ማውራት አልፈለግም። ምክንያቱም እሷ የሆነ ነገር ባወራሁት ቁጥር ከእሷ ጋር ሌላ ነገር እየተጋጨው ወይም ደግሞ ለአብርሃምን ደግፌ እያወራውን እየመሰለት ያለው እና እኔ ግን ኖርማል የተሰማኝን ስሜት ነው ማንንም ደግፌ ሳይሆን በተሰማኝ ስሜት ነው እየተጓዝኩ ያለሁት። ወደፊትም አስቦ እንደዛ ነው እና እሷ ግን የመሰለት ያለው አንድን ወገን ወግኝ እሷን ትክክል አደለች እያልኳት የመሰለትና አሁንም ቢሆን ግን ትክክል አለች። እየሰራችው ያለችው ነገር ትክክል አይደለም። ከእሷ ጋር ነው ምንም መነጋገር አልችልም። አሁን ላይ ቅድም እንዳልኳችሁ መግባባት ስለ አቃተን ከእሷ ጋርም ከቤላ ጋርም ለዛ ነው አብርሃምን ጠርቼ አወራሁት እንግዲህ አሎንም አሁን እዚህ ምንም መቆየት እኔ አልፈልግም ባዶ ቤት ውስጥ ለመቆየት ስለማልፈልግንም እሄዳለሁ እና ቤተሰቦች የነበረን ጊዜ ይመስል ነበር ፈጣኒ አምላክ ሁሉንም አምላክ ቅድም እንዳልኳቸው እሱ ያስተካክሉ እወዳቸዋለሁ አከብራቸዋለሁ